ለምን እዛ ጋር ራቅ በይ፣ ወይ ወንበሩን ይዘሽ ወደ እዚያ። ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ታናሽ እህቴን ይዣት መጥቻለሁ። ላስተዋውቃችሁ። ጥያቄዎች እንጠያየቃለን። እሷ እምትፈልጋቸውን ጥያቄዎች አዘጋጅታለች። ጥያቄዎች ጥያቄ እንጠያየቃለን ማለት ነው። ከዛ በፊት ግን ራሷን ታስተዋውቃችኋለች። ነዋሚን እባላለሁ። ያው እንቀጥላለን አብረን እሺ። ማን ይጀምር? ያው ካንቺ ታላቅ ይጀምር። እሺ። አልታጠብሽም እንዴ? አልታጠብሽም እንዴ? የሆነ የሚሸት ነገር አለው?

ደግሞ በቃ ወደ ጥያቄሽ ግቢ ጨርሳን እንነሳ። ምንድነው? አንቺ ጀምሪ። አንቺ ጀምሪ ማለት እንዴ? ልንሰራ እንደዚህ ነው። አንቺ ጀምሪ። ታዲያ አፍሽን ይዘሽ ሌላ ነገር እኮ ነው የሚመስለው። ምን ችግር አለው? እንደዚህ ጉንፋን ይዘናል። አለ ጉንፋን ከያዘሽ ለምን ነው ለምን ምንድነው እየሆንሽ ያለሽው? ማርያምን እኔ አይደለም። እውነት

እንዴት ወጣለሽ? ስምሽን ትወጪዋለሽ ወይ? እግዚአብሔርን በጣም ነው የሚያስጠላው። እግዚአብሔርን ምንድነው እየሆንሽ ያለሽው? ማለት አዎ፣ ሌላ እሺ፣ ለምን ይቆረጣል? ችግር የለውም። የተሳስተሽ ነው። ምኑን አይደለም። አንቺ እየሆንሽ ያለሽው? እስቲ እግዚአብሔርን በጣም ምንም እሸት ነገር የለም መቤቴ

እና እኔም ንጹህ ልብስ እኮ አሁን ከትምህርት ቤት መጥቼ አሁን አንዴ ተጥቤ ልብስ የቀየርኩት። እና ንስራ ያልሽኝ ደግሞ እንዲህ ስዞር እኮ ምንም የለም። እንዲህ ስዞር ነው ያለው። ምን ምን እንዴት እንዴት ነው የሚሸጥሽ? የሆነ ውጪ የቆየ አሳ ነው። ፍሪጅ ውስጥ አሳ አለ በቃ እሱ ነው። እዚህ ጋር ፍሪጅ አለ አይደለ? እሱ ነው። ወይ ልብሱ ይሆናል። ልብሱን ቀይሬልም ምንም፣ ማርያም ምንም ምንም አይልም። እስታፍት እንደዚህ ቼክ አድርጊው እንደዚህ በሁለቱም ጋር ገብርኤልም ምንም ምንም አይልም። እውነት እሺ፣ ጥቂት እጠይቅሻለሁ። የስምሽ ትርጉም ምንድነው? ስምሽን ትወጂዋለሽ ወይ? አዎ፣ ያው የስሜ ትርጉም ደስታዬ ማለት ነው። እሺ በምን አንቶም ቪዲዮ ለምን ደስ አይልማ? ታዲያ እንጂ ምን አይነት ነገር ነው እየሆንች ሲጀመር፣ ተዘጋጅሰ የመጣ ነው? ሌላ ነው? እዚህ ስትመጪ ምንድን ነው እንዲህ ሚያደርግሽ? ወይ ፕራንክ እየሰራች ባልሆነ፣ ማርያምን እንደዛ ከሆነ በጣም የሚያስጠላው እግዚአብሔር። ታዲያ ምን ልሁን ነው ሰር እዚህ ፍጥነት አያምሽ። በቃ ካልች አባቃሽን ጥያቄ ነው እንመልሳለሁ። እዩ እስቲ ስድስት ደቂቃ እኮ ሞልቷል። ምንድን ነው እየሆንሽ ያለ? ስድስት ደቂቃ ሙሉ እየተከራከርን እኮ ምን አለበት አንቺ አረኩ ምን ምንም ጭባክሽ እንደገና ለጀምር። ሰላም እንዴት ናችሁ? የመጀመሪያውን እንቆርጠዋለን። ስድስቱን ፐርሰንት ስድስት ደቂቃ ፐርሰንት አይደለም እራስ እያሜ ስለሆነ ፐርሰንትና ደቂቃ የምን ደቂቃ ነው የምን እራስ። በዚህ ፍጥነት አያምሽም ወይም ሰላም እንደት ናችሁ? ኤልሳ ነኝ፣ ከሴቶች ቤት። ዛሬ ደግሞ ባናሸህቴን ይዤ እመጥቻለሁ። እሺ አፍሽ ልቀቂው። እኔ ለራስሽ ብዬው ነው እኔ ሚያስቅሽ እንደ አሁን ያወራሽው ነው ታዲያ። እሺ ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ታናሽ ታናሽ እህቴም ልጅ መጥታለች። ከእሷ ጋር ጥያቄ እንጠያየቃለን። እሷም ጥያቄ አዘጋጅታለች፣ እኔም ጥያቄ አዘጋጅቻለሁ። እሱን እንጠያየቃለን ንጫ ሽንልቀቂ አሁን ምንም እግዚአብሔር ምንም ይሸት ነገር የለም። እንድህ እስካካብድ ነው በቃ እራስሽ ስር እግዚአብሔር እራስሽ መስራት ትችያለሽ። እንሰራለን ብለን ስንት ተዘጋጅተናል። አትበይ ማራይ ምን ከፈለግሽ እንቶ አፍንጫሽን አትይጂ። በቃ ስምንት ደቂቃ ወይ የአስር ደቂቃ ቢፈጅ ነው የምንሰራው። ሳራ ምን ነው እንዲህ የምታካብጁ? እሺ በቃ ከዚህ በፊት ደግሞ ብለሽኝ አታውቂ። እኔ ከዚህ ሸቶኝ ያውቅማ። አሁን እሺ፣ ልክ አጠገቤ ስትቀመጭ ያው፣ አሁን ራሱ ሄደሽ ስትሄጂ ሰላም ነበር። ልክ ስትመለሽኝ ነው እንትና ያለ። እሺ አንቺ ጀምር

አሁን ከዚህ በኋላ ራሱ ጥያቄ ብትጠይቂ ምን ብዬ ነው መልሰው? በፈገግታ በቃ ከእንደገና እንጀምራለን። ይኸው ስንተይ ከእንደገና እንጀምራለን እያልሽ እንትን እያለ እንትኑም እያሞላ ነው ያለው። ጫዩ እራሱ እየደበዘዘ ነው ያለው። አንቺ ምንም አይመስልሽም? ደግሞ እንዴት እንዴት ነው እንትና እንትምት፣ ልብትሽ ይሸታል። ምን ማለት ነው? እኔ ብብትሽ ይሁን ልብስሽ ይሁን አሁን ዝዞርኩ ነው በስማ ሊሳ ገብረ ኢለም ፕራንክ ከሆነ ግን በጣም ነው። አይደለም ሰውን ቤት ነው። በዚህ ጋር ብቻ የሚሸጥሽ ምንድን ነው? እዛ እዛ መኝታ ቤት ሸጥሽ ነበር። እዚህ ጋ ነው በቃ ነው። አሁን አሁን እኮ እዛ ጋር ታዲያ፣ በቃ እዛ ጋር አንስራ እሺ። ወይ እንደዚህ እናድርግ። አንቺ እሱ ጋር ሆነሽ ድምጽሽ ብቻ ይግባ። ምን ማለት ነው? አልሰራም በቃ ዝግውና እንቀመጥ አንቺ እዛ ጋር ዝግው እና እንቀመጥ። ሳልሽ በፎቶ አስገባላችኋለሁ ለምን እንደሰራለሁ አቅድ የለን በቃ እሺ ብብትሽ ምናምን ልብስሽ የለየሬልጣ ለምን እዛ ጋር ራቅ በይ ወይ ወንበሩን ይዘሽ አልሰራም። ማርያምን አልሰራም። ወይ ከእንደገና ጀምረን አብረን ስበዚ ልሳ ብብትሽ ምናምን ብትይ ግን እንጣላለን። እሺ ቁጭ ማርያምን በጠሩ እኮ ነው ያስጠላው። እሺ ጀምሪ። ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ከትንሿ ህጤ ጋር መጥቻለሁ። አብረን ከእሷ ጋር ጥያቄዎች እንጠያየን እስከ እግዚአብሔር እንቀልሽ እና በቃ ይሄ ቀልሽ እና ወደ ገደለው ዝምብላ እና እንጨርስ። ማለት እኔ ጥናት እንዳለብኝ ነግሬሻለሁ አይደለም አሁን ምንድን ነው የምታርገበግቢው? ወይ እራስቸው ነው? እሺ፣ ከትንሿ እህቴ ጋር ማርያምን አልሳበቅሽኝም። ማርያምን እኔ ምን አገኘ። እራስሽ ስልክ እንደው የሚሞላው እኔ ምን ጨነቀኝ። ምንድን ነው እንደሚያደርግ ወይስ መድኃኒት ውጤ ልምጣ፣ እራሱ ነው የምናየው ለምን አንስራ ንስራ። ለምን ደበረሽ እንጂ፣ እንደዚያ ፍንጨን ብትሰራ እኮ ምንም ችግር የለውም። እኔ ምን አገባኝ፣ ቪውሽ ነው እንትን የሚለው። እኔ ምን ጨነቀኝ። ነይ እንስራ። ጉዳይም የመጀመሪያው ጥያቄ አሁን ምን ይሉታል? ገብርኤልን እኔ አሁን ትምህርት ቤቱ ጥራሱ እሳቀቃለሁ። እስኪ እውነት በይ ቪዲዮ ይቅር። ማርያምን ይቅር እንዲያረገሽ ምን ምን አረገኝ አንቺ ነሽ እንዲሚያረገሽ ዝም ብለሽ ዝጊው። ናይ በቃሻ እንዴ፣ የመጨረሻ አንቺ ድልት ብሎሻ፣ ፈተና የለብሽ ምን የለብሽ ሌላ ነገር፣ በኔ ምክንያት ነው እሱ የመጣው። ለምንድነው እንጀምረው። ሰላም እንዴት ናችሁ? ከእህቴ ጋር ጥያቄ ስለምትጠይቅ መጣና ሰላም የሚላም የሚለውን በኋላ እናስገባለን። እርሳ፣ እውነት እኔ በቃ

ይቅርታ በቃ ንታረቅቅርታቅ፣ ልታረቅ እንዴ፣ ነው የማጠፋው? መሳጥር ፕራንክ ልሞክር ብዬ ነው ዛሬ ፕራንክ አድርጌያት አላውቅም። ተደራርገን ማናቅም ቤት ውስጥ ስለ ፕራንክ ራሱ አናውቅም፣ እና ለሞክራት ብዬ ነው። አላውቅም የተሳካልኝ ይመስለኛል። ትንሽ አናድጃታለሁ፣ ብዙ ነው ያናደድኳት መሰለኝ። በቃ ዛሬ ቀን የተበላሸ በቃ ለማንኛውም ጥሩ ከሆነ ስለ ነገር ይመጣል ካቲፊ እንደ ልጨርሳ ማሳረጃ ጥሩ ከሆነ ኮመንት ላይ አስቀምጡልኝ እና በደንብ ፕራንክ አደርጋታለሁ። እንኳን ነገር ሲሆን ለተኛ አልሰራ ሁሌ ፕራንክ አደርጋታለሁ። ከወደዳችሁት ኮመንት ላይ ያሳውቁ። ይደገም ይደገም ብላችሁ አሁን ልንደባደብ ስለሆነ መልካም ጊዜ። እግዚአብሔር ይድረስልሽ በሉኝ። በኮመንት ሞተሻል ወይስ አለሽ የሚለውን ቼክ አድርኩ። አደርጋታለሁ ድብቴ